ልጆ ነው ማርያምን የዛሬ በጣም በጣም ልዩ ልዩ ማለት ነው። በጣም ደስ የሚል ነው። ወርቁ የእውነት ወርቅ እንደሆነ እያስታወቅ ነበረ። እኔ ደግሞ ዱባይ ሄዱ መስሎኝ ነበረ። ብዙዎቻችሁ የማሂ ቤት ነው አንድ አመታቸውን እያከበሩ ነው ብላችኋል፣ ትክክል ናችሁ። እኔ ነኝ የተሳሳስኩት ማለት ነው። ግን እኔ እያከበሩት ዱባይ መስሎኝ ነው። የማሂ ቤት አይደለም፣ ግን ያከበሩት ኢትዮጵያ ውስጥ ነው እና በጣም ደስ ይላል። የእውነት በጣም በጣም ማለት ነው። እንዴት ወርቁ ዝም ብሎ ነው እንዴ የሚጥለው? እንዴት ነው ያኝታው? የቀይር ደግሞ ማሰዋ ማለት ነው። ትንሽዬ አጭር ነበረ እውነቱ ለመናገር አጭር ነበረ እና በቃ ስጦታ ማለት እንደዚህ ነው። ስጦታ መስጠት ማርያም ነው የምላችሁ ስጦታ በነገራችሁ ላይ ትንሽ ትልቅ የስጦታ ትንሽ የለው። ስጦታ ፍቅርን ይጨምራል፣ መውደድን ይጨምራል፣ እመኔታ ራሱ ይጨምራል እና በጣም ደስ ይላል። በጣም በጣም ማለት ነው። እግዚአብሔር አምላክ እንዳላችሁትም ተጋብታችሁ ወልዳችሁ አርጅልታችሁ እንድናይ እግዚአብሔር ይፍቀድልን ማለት ነው። ማርያምን እውነተኛ ፍቅር ኦብስታክል አይጣጣውም። በዛ መሀል እምነት ተስፋ ካለ ምንም ማያልፍብት ምክንያት የለም ማለት ነው እና እነሱ ደግሞ ትክክለኛ ህይወት ነው የሚፈልጉት። ትክክለኛ ማለት ነው። ከማንም ወጣ ከማንም ወረደ አይፈልጉም ማለት ነው። ከያችሁ ችግሮቻቸውን ምንም ጊዜ ቢወስድባቸውም ማንም ሰው ማንም ሰው አያስገቡም፣ ሶስተኛ ወገን አያስገቡም። ይህ ነገር ይህ ደግሞ አብዛኞቻችሁ ልትማሩበት ይገባል። አብዛኞቻችሁ ማለት ነው። መብሰሏ ላይቀር ማገዶ ትጨርሳለች የሚባል አባባላል እና እንዲያው ሁላችንም እግዚአብሔር አምላክ የህይወት አጋር የሚወደንን ይስጠን፣ መጨረሻችንን ያሳምርልን። እውነት በጣም ደስ የሚል